ይህ አደይ ድራማ ቀጣይ ክፍል ይዘን መጥተናል። ሰላም ውድና እየተከበራችሁ ወደ ቤተሰብ እንደምንቆያችሁ፣ ሰላማችሁ ይብዛ። እንዴት ናችሁ? እንዴት ከረማችሁ? ሀገራችን ኢትዮጵያ እግዚአብሔር አምላክ ሰላም ያደርግልን እያልኩኝ እንግዲህ የአደይን ድራማ ሁላችንም እየተከታተልን ነው። በጣም የሚገርምና ብዙ ነገሮችን የሚያስተምር ድራማ ነው። ፍቅርንም፣ ጉዳቱንም፣ ትዕግስቱንም፣ አይለኝነትንም ጭካንነትም ብዙ ነገሮችን ያስተምራል ድራማው ማለት ነው። እና ውድ ቤተሰቦቼ እንግዲህ ፍቅር ያው ባለፈው ላይ ታግታ ነበረ። እንግዲህ ዛሬም ታግታለች ማለት ነው። እኔ ፍቅር ይበላት ነው እያስባለኝ ማለት ነው። ምክንያቱም አዴ የተሰቃየችበት ወይም ደግሞ አዴ የታገተችበት የገባችበት ቦታ እሷም ገብታለች ማለት ነው። ነገር ግን ዛሬም ላሷ አይሞትም ፍቅር ማለት ነው። ዛሬም ሀይለኛ ነት ማለት ነው። እንዲሁም ደግሞ አዴ ያው ወደ ቤት እስካሁን ገና አልተመለሰችም። ነገር ግን ወደ ቤት ሄዳለች ፍቅር በመጥፋቷ ምክንያት ማለት ነው። እንደውም እኔናት ፍቅር ቢትሆን እዛ ትሞት ነበር የምትለው አዴ። ግን የእውነት ከሳሎን ላይ ራሱ አልተነሳችም። ሳሎን ላይ ነው ተኝታ ያደረችው ማለት ነው። እሷ እሷ ስጠብቃት ማለት ነው። አያችሁ ልዩነት አሁንስ አደይ አበዛችን ያልኩኝ እኔ ማለት ነው። ትግስቷ በለ አረሄስ ትግስት ከልክ ካለፈ እኮ እናንተ አፍንጫ ላይ ይወጣል እኮ እሷ ግን የእሷ ደግሞ ለብቻ ነው። ይሄ ትግስት ብቻ ነው ወይ ብላችሁ እንድትሉ ነው የሚያደርጋችሁ ማለት ነው። ጠበጣው ደግሞ ሊዱ እንግዲህ ኤላ የድሮ ፍቅረኛ የልጅነቱ ፍቅረኛ መታለች ሌሉ ለምለም ማለት ነው። አሁንም ግን ሊዲያ ኤላን ትፈልጋለች ማለት ነው። ምክንያቱም የድሮ ፍቅረኛ ይመታለች ብሎ ነግሯታል። ድሮም ምስ ዘና ለሌባት እንጂ አይፈልጋትም። ያችኛ ለሙ ያው የድሮ ፍቅረኛ ስለሆነች የልጅነቱ ስለሆነች ነው የተቀበላት እንጂ ሊዱን ድሮም አይፈልጋትም ኤላ ማለት ነው። ምክንያቱም ቢፈልጋት ኑሮ እስካሁን ድረስ ሄዳ ስትቀምጥ ሆነ ነገር ይላት ነበረው ማለት ነው። ግን አደይም ያው ትዘፍናለች ምናምን ነገር እሱን እሱን ዘና እንድታረገው ብቻ ነው እሱ ምለው የሚፈልገው ማለት ነው። እንዲሁም ደግሞ ዴቭና ባርኮቴ ያው እንደውም አደይ ቤት ገብታ ሶፋ ላይ ተኝታ ፍቅርን እየጠበቀች እየተበቀች ሳያገኘት በጣም ደስ ያላቸው ማለት ነው። ምክንያቱም ወደ ቤት ተመልሳለች በቃ ምናምን ብሎ ማለት ነው። ነገር ግን ከጥቂት ጊዜ ቆይታ በኋላ ለምለም ከመጣች እኔም ምልክ ትሰጥል፣ ደነገጡ ሁለቱ ማለት ነው። ባርኮቴ ደግሞ እናቴም የእናቴ ምርጫ ነው እናቴ ደግሞ ቤት ውስጥ እንድትቀመጥ እንድትወጣ አትፈልግም ብለዋታል ማለት ነው። እንዲሁም ደግሞ እናትየውም ደውላ ልጄ ቤቴን ለአንቺ ነው አደራ ሰጥቼ ሄድኩት፣ ሁሉም ነገር ለአንቺ ነው አስረከብኩት፣ ቤቱን አደራሽን። ፍቅር ደግሞ ልጅነት ስላለባት ያው ታውቃለች። ለዛ ነው የምታስቸግረው ምናምን አለቻት ማለት ነው። የባሳ ሁለተኛ ጥፍ አደራ ተቀበለች ማለት ነው። እስከሚመጣ ድረስ አደራ ሽን ቤቱ ላንቺ ነው አደራትሽ የመጣሁት አለቻት ማለት ነው። እንዲሁም አሁን ደግሞ ዳይመንድ እንግዲህ ፍቅርን አፍኗታል። አዴ ምናልባት እዛ ከሆነች ብላ ተጠራጥራ ስልክ ደውሎ ዳይመንድም ብራምጪ አዴ ደሞዝ አልሰጥሻትም ብሎ ማኑ ባርኮዝ ብሩን አስገብቶለታል ማለት ነው። እንደውም ጥፍ አድርገሽ ነው የምትገፊ እሷን እያለ ደግሞ ደግሞ እዟን ከልክለሽ እስከ ዛሬ ድረስ ጥፍ አድርገሽ ነው የምትመልሽ እያላት ነው ማለት ነው። ዳይመንድ ለፍቅር እና አሁን እያደ ደግሞ ስታመጪ ወይም ደግሞ ብሩ ስታመጪ ጥፍ አድርገሽ ነው እንመለቅሽ ብሏት ነበር። ነገር ግን ወንድሟን ብር አስገብቶለታል። ሌላ ቦታ እዟ ሳይዳ ይቀን አሁን መጨረሻ ለ ማለት ነው ሚቀጥለው ውጭ አውጥቶ ይለቃታል። የሆነ ነገር መስጠንቀቂያ ምናምን ነግሯት ይለቃታል ብዬ አስባለሁ። ወይም ደግሞ ሌላ ቦታ ቀይሮ ትንሽ አዴን ያሰቃያችሁ ተናሃል፣ ያሰቃያታል ብዬ አስባለሁ። ሆነም ቀራም ግን ትዕግስት አሁንም አጣርፍም። ወደ ቤትም ከሄደች አሁን ወይ ሳፋፈናኝ ነው ወይ ትችላለች ብዬ ያሰብኩኝ ማለት ነው። እና ዴቪዬ ደግሞ የአዴ ፍቅር በቃ ስፍስፍ እያደረገ ነው። ሶልች ወይኔ ዴቪ፣ እሳም ደግሞ ባርኮቴም ይወዳታል፣ ግን ባርኮቴ ተናግሮ ማያቅም፣ ለኤላ ብቻ ነው የተነፈሰ ማለት ነው። ስንት ጊዜ ልነግራትን ና ይፈራትና ይሄዳል ማለት ነው። ስለዚህ ንጉስ ይወዳታል አዴን ዴቭ ይወዳታል እንዲሁም ደግሞ ባርኮቴ ባርኮቴ እስካሁን አልተናገረ ይወዳታል። ከሶስት ለአንዱ ለማን ነው የምትሆኑ አዴ? እኔ ግን ማለት ነው ለዴቭ ብትሆን ባርኮትን በጣም ጥሩ ሰው ነው ይምሬ ነው የምላቸው። ረጋ ያለ ሰው በቃ እንዴት ነው አስተያየቱ አነጋገሩ እንደ ህቱ አይደለም። እቱ እሳት እኮ ነች እሳት እሳት የላሰች እሳት የወለዳት እና ባርኮቴ ግን የሆነ በቃ ቀስቀዝ ያለ ለስለስ ያለ ሰው ነው ማለት ነው። እና ዴቭ ደግሞ ትንሽ ይቶክላል፣ ቢሆንም ደግሞ በጣም ከልቡ ነው የማይፈቅራት፣ ከልቡ ነው የማይወዳት እና እኔ ግን እስካሁን ድረስ ፊት አልሰጠችውም። ለሱም ቢሆን ማለት ነው ፊት አልሰጠችውም። ምክንያቱም እሷ የምትፈልገው ሰርታ ቤተሰቦቿን መደገፍ፣ እህቷን ማሳከም እና የራሷን ችግር ብቻ መሸፈን ነው የምትፈልገው፣ አዴ ማለት ነው በቃ እንዲ ያልፍላት፣ የምትፈልገው ቦታ እንድትንደርስ፣ አላማዋ ያ ነው ማለት ነው እና ስለ ሌላ ነገር አታስብም በአሁኑ ሰዓት ማለት ነው። ግን ሌሎቹ፣ ባርኮቴም ቢሆን ታግሷታል፣ ምንም አይላትም ቢወዳትም ቢያፈቅራትም ማለት ነው ብቻ ነው አንዳንዴ ቁን ቁን እያለ ወይ ብፊ ይገባል ወይ ደግሞ አዴ ያለ ሚያናገራት እሱ ብቻ ነው። እንግዲህ ንጉስም ደግሞ ያው መንገድ ላይ ሲያገኘት እንደምወዳት ነው የሚነግራት። እሷ ግን ከሶስቱም ለአንዱም ምንም ያለችው ነገር የለም ማለት ነው እና አሁን እንግዲህ እኔ የምፈራ ፍቅር ከዛ ወይ ስትለቀቅ ወይ ስትታፈን፣ አሁንም ዳግመኛ እነባርኩቴ ያው ግዴታ እነሱ ናቸው ነዳይን መንድ ናቸው ብሎ አዴን ይዞ መሄዳቸው አይቀርም፣ ይዞ መሄዳቸው አይቀርም ትፍቅር ፈለጋ ማለት ነው። ያኔ ደግሞ ምናልባት ታደርጋለች አታደርግም ብያ ላስብ ፍቅር ማለት ነው። ምክንያቱም እሷነት ያሳፈነችን ከነሱ ከእነሱ ጋር ተባብራ ምናም ብላ ነው በሬ የወለደ ምና እንደሚባለው ማለት ነው። ስለዚህ ምን ይፈጠር ይሁን፣ የሚቀጥለው ላይ ደግሞ አብረና ያለን ፍቅር ወይ ዳይመንድ ለቃታል፣ ወይ ደግሞ እንደዚ እንዳፈነ ሌላ ቦታ ይወስዳታል ብዬ አስባለሁ። እና ሆነም ቀረም ከዛ ስትመለስ ማነት ፍቅር ቤቱን በአንድ እግር ነው የምታቆመው፣ በአንድ እግር ነው የምታቆመው ብዬ ነው የማስበው። ምክንያቱም ህሳናት ያሳሰራቸ ህሳናት፣ ምናምን ምናምን ተባብራ ከነሱ ጋር ወንድሜድሆ ስነግር አታምነኝም እኔ ስነግር ማናችሁም አታምኑኝም ምናምን ብላ ቀውጢ ስለምታረቅ ምናልባት ብሩኬ ማነው ባርኮቴን ደግሞ አዴ ላይ እንዳታስነሳ ብዬ ፈራሁኝ። ምክንያቱም ምናልባት እህት ሆነች እና ደግሞ ዝንብርም ከፍለዋል ልኮዋ ለዘላለው እንትላላት ላፈናት እና እነሱ ናቸው በቃ አዴናት እንደዚህ የምታረገው ለምን አዴ ምናልባት እነ ዳይመንድ አፍኗት ከሆነ ቤታቸው ቤታቸውን አቃለው ቤታቸው መሄድ እንችላለን ብላለች ስለዚህ ለምን እንደዚህ አለችኝ ብሬ ነው ልክ ያለው ስለዚህ ምናልባት ውሳናት እውነትም ያሳፈነቻት ምናም ብሎ አዴን ምናልባት አሁንም ዳግመኛ እንዳያስቀይማት ባርኮቴን በዚህ መንገዱ ፈራለሁ ከዛ በተረፈ ግን እንግዲህ ፍቅር ቀውጤ ነው የምታረጉው፣ ምክንያቱም አልሸነፍም ስለምትል ልጅታ ማለት ነው። እና ለማንኛውም እስቲ የሚሆነውን አብረን እናያለን። እንግዲህ ወይ እናታቸው ትመጣና ቤት ውስጥ ሰላም ታወርዳለች፣ ወይ ደግሞ አዴ ከዛ ቤት ትወጣለች፣ ወይ ደግሞ ብቻ የሆነ ነገር ይፈጠራል ብዬ ነው የማስበው ማለት ነው። ቤተሰቦች ይሄ እስከሚቀጥለው ድረስ እስከምንገናኝ ድረስ ሰላም ቆዩልኝ። ፍቅር ትፈታለች ወይስ እዛው ዳይመንድ ያገባታል? ብያገባ ጥሩ ነበረው ማለት ነው። እዛው በቃ ፍቅር እየሰጣት ምናምን ነገር አለማምዷት፣ ይህንን ክፉነቷን፣ ይሄን ጨካኔዋን አስረስቷት ብልክ ጥሩ ነበረ። ላቸዋለ ውድ ቤተሰቦቼ በቃ ብዙ አወራን። መልካም ጊዜ። አመሰግናለሁ ሳለንት